ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛለኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትን በማስተማር ላይ እንገኛለን የምናስተምራቸውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላቸው ስልክ ቁጥር ይደውሉ ይማሩ። በያሉበት ቦታ ሆነው የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮችን እጀላቸው መታወት የሰው ልጅ መሠረታዊ የህይወት መርሆች ወይም ህጎች እኛ ማወቅ ያለብን ነገር የሚያስፈልጉንን ነገር ምን ምንድን ናቸው? መሠረታዊ የህይወት መርሆች ወይም ህጎች ምንድን ነው የሚለውን ነው ዛሬ ቪዲዮ ሰርቼ ይዤላችሁ መጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት የሰው ልጅ መሰረታዊ መሰረታዊ የህይወት የህይወት ህጎች ወይም መርሆዎች ለሰው ልጅ መሰረታዊ የህይወት ህጎች ነው የሚለው አሁን። ከዚህ ጋር በመጀመሪያ ደረጃ እኛ ማወቅ ያለብን ነገር፣ መቀበል ያለብን ነገር ምንድን ምንድን ነገሮች ነው በሚለው ነው ዋናው ትምህርቱ እና ትኩረታችን። ነገር ማወቅ ያለብን ነገር ምንድን ነው የሚለውን ነው ዛሬ የምናየው። በመጀመሪያ ከዚህ ጋር ራ ስ ን ማ ወቅ እ ራ ስ ን ራስን ራስን ማ ወ ቅ ማወቅ ይሄ ማለት ራስን ማወቅ ስንል ድክመታችንን ጥንካሬያችንን ስለ ራሳችን ማወቅ ማለት ነው። ቀጣይ ደግሞ እ ው ነ ት ን መ ና ገ ር እውነትን እውነትን እውነትን መናገር መናገር ምንድን ነው የሚለው? እውነትን መናገር ይሄ ማለት ሐቁን እውነታውን የሆነን ነገር መናገር ማለት ነው። ቀጣይ ደግሞ ከዚህ ጋር ይ ቅር ታ ን መቀ በል ይቅርታን ይቅርታን መቀበል መቀበል በአንድ ላይ ጠቅልላ አድርገን ስናነበው ይቅርታን መቀበል ይቅርታን መቀበል ይቅርታን መቀበል ስንል ሌሎቹ አንድን ነገር መጥፎ ነገር ወይም መጥፎ የሆነ ድርጊት ያደረግነውን ነገር ይቅርታን በዛ ነገር ላይ መቀበል ያስፈልጋል ማለት ነው። ይቅርታን መቀበል። ቀጣይ ደግሞ አ መ ስ ጋ ኝ መ ሆ ን አ መ ስ ጋ ኝ አመስጋኝ አመስጋኝ መ ሆ ን መሆን በአንድ ላይ ጠቅልላ አድርገን ስናነብ አመስጋኝ መሆን አመስጋኝ መሆን። ይሄ ደግሞ ባለን ነገር ላይ ወይም የተሰጠንን ነገር በተሰጠን ነገር ላይ አመስጋኝ መሆን ማለት ነው። ይህ አንዱ የሰው ልጅ የመሰረታዊ የህይወት ህግ ወይም መርህ ነው ማለት ነው። ቀጣይ ደግሞ አ ላ ማ ን መ ፈ ለ ግ አ ላ ማ ን አላማን ዓላማን መፈለግ መፈለግ ይህ ማለት አላማህን ወይም አላማሽን መፈለግ ማለት ነው። እቅድሽን ወደፊት ያቀድነውን ነገር ሊሆን ይችላል፣ ወይም ያቀድነው ግብ ሊሆን ይችላል። አላማችን መፈለግ ይኖርብናል ማለት ነው። አንዱ ይህ የሰው ልጅ መሰረታዊ የህይወት መርህ ወይም ህግ ነው ማለት ነው። ቀጣይ ደግሞ ሀ ላ ፊ ና ት ን ማ ቀ በ ል ሀ ላ ፊ ነ ት ን ሀላፊነትን ሀላፊነትን መ ቀ በ ል መቀበል። ይህ ማለት ሀላፊነትን መቀበል የተሰጠን ነገር ያን በአግባቡ ከተወጣን ወይም ሀላፊነትሽን መቀበል ወይም ሀላፊነትህን መቀበል ማለት ነው። ጠቅለት ስናደርገው ሃላፊነትን መቀበል አንዱ ይህ የሰው ልጅ መሰረታዊ የህይወት መርህ ወይም ህግ ነው ማለት ነው። ቀጣይ ደግሞ አ ዳ ዲ ስ ነ ገ ሮ ሺ ን ማ ወ ቅ አ ዳ ዲ ስ አዳዲስ አዳዲስ ነ ገሮችን ነገሮችን ነገሮችን ማወቅ ማወቅ። ይህ ማለት አዳዲስ ነገሮችን ማወቅ በየቀኑ አዳዲስ ነገሮች የሚለቀቁ ነገሮች ሊሆኑ ይችላሉ። የተለያዩ ነገሮችን ከምናደርጋቸው አንፃር ነገሮች አዳዲስ ነገሮችን ማወቅ ያስፈልጋል ማለት ነው። ይሄ አንዱ የሰው ልጅ መሰረታዊ የህይወት ህግ ወይም መርህ ነው ማለት ነው። ቀጣይ ደግሞ ጤና ንመጠበቅ ጤናን ጤናን ጤናን መጠበቅ መጠበቅ ጤናን መጠበቅ። ይህ አንዱም ጤናን መጠበቅ የሚራሱ የህይወት ህግ ወይም መርህ ነው። ጤናችንን መጠበቅ ያስፈልጋል ማለት ነው። አንዱ ይህም መሰረታዊ ነው ማለት ነው። ቀጣይ ደግሞ ሌ ሎ ለሌሎች መልካም መሆን ለሌሎች ለሌሎች ለሌሎች መልካም መሆን ይህ ደግሞ ለማንኛውም ሰው ለማንኛውም ማህበረሰብ መልካም ጥሩ ሰው መሆን ያስፈልጋል። ይህም አንዱ የህይወት ህግ ነው ወይም መርህ ነው ማለት ነው። ለሌሎች መልካም መሆን። ቀጣይ ደግሞ ከዚህ ጋር ጊዜን በአግባቡ መጠቀም ጊዜን በአግባ ቡ በአግባቡ በአግባቡ መጠቀም መጠቀም ጠቅለል ስናደርገው ጊዜን በአግባቡ መጠቀም ጊዜን ባልሆነ ጉዳይ ባልሆነ ከንቱ ጊዜን ማባከን አያስፈልግም ማለት ነው። ጊዜን በአግባቡ መጠቀም ይኖርብናል ማለት ነው። ቀጣይ ደግሞ አ አሁን ላይ ኑር አ ሆ ነ አሁን አሁን ላይ ላይ ኑር ኑር በአንድ ላይ አሁን ላይ ኑር ይላል። ይህ ማለት ደግሞ አሁን ላይ ባለንበት ሁኔታ አኳያ ወይም አንጻር ላይ የምንኖረውን ኑሮ ላይ መኖር ማለት ነው። በአግባቡ አሁን ላይ የምንኖረውን ላይ መኖር ማለት ነው። ቀጣይ ደግሞ ፅ ና ት ይኑር ህ ወይም ሽ ጽናት ጽናት ጽናት ይ ኑርህ ይኑርህ ጽናት ይኑርህ ወይም ጽናት ይኑርሽ ይላል። ይህ ማለት ደግሞ ትዕግስተኛ ወይም ታጋሽ መሆን ጽናት ይገባል ማለት ነው ወይም ሊኖርሽ ይገባል ማለት ነው። የዛሬ ውስጥ ትምህርታችን የሰው ልጅ መሰረታዊ የህይወት መርሆዎች ወይም ህጎች፣ ቀለል ባለ መንገድ ስለ ራሳችን ማወቅ ያለብንን ነገር ነው ይዤላቸው የመጣሁት። በቀጣይ ቪዲዮችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።